ማሳሰቢያ በዚህ ቪዲዮ ላይ የምንጠቀማቸው አንዳንድ ቃላቶች ለአቅመ አካል ያልደረሱ ልጆች የሚጎዳ ስለሆነ በጣም ጥንቃቄ ያስፈልገዋል። ይህ ቪዲዮ ለአቅመ አካል ያልደረሱ ልጆች በፍጹም እንዲያዩት አይመከርም። ቻናሉን ላይክ፣ ሰብስክራይብ በማድረግ ቤተሰብ የሆኑን እንወዳቸዋለን። ስቆም ልንሽብ እየገባሁኝ ተነጋገር ንሻልኩት መኪና ላይ ማለት ነው። ታክሲው ላይ ታክሲው ላይ አልጋቤ ሳይሆን ታክሲው ላይ ሾርት፣ እሽ ብዬ ገባል። ልክ ካዛንቺስ ውጥጥ ብሎ ወደ መገናኛ መሄጃ አለ። እሱ ጋር ሲደርስ ቀጥ ብሎ ነው። በቃ አይነዳብኝ፣ ለካ ከኋላ ሰው ተኝቷል። ፓንቴን በገዛ እጁ ነው የቀደደው። ቢያንስ ነው ሌላ ነገር ምንም አልፈልግም፣ እንደፈለግ ተጠቀምብኝ። እሱ ልክ ተጠቅሞብኝ ብድግ ስል ያኛው ተነስቶ መጣ። ቀዳለች። አጭር ቀሚስ ነው የለበስኩ፣ ቀሚሴን አስተካከልኩኝ። ከዛ ልነሳ ስል ያኛው እንግዲህ ተጠቀሙብኝ። ፊት ለፊቴ እኔ ከዛ እንዳንንቀሳቀሳ አድርጎ እንደገና ቀይሮ የተጠቀመብኝ። ጅብም ይታያል፣ ጅብዎችም አሉ፣ ውሾች ደግሞ ይጨዋሉ እንደጉድ እና እሱ ነገር ነገርኳትኝ። እንደዚህ በቃ እንደሆንኩያ እንዳንዷል እዛችሁ ቀን እንዳገኘኋት ያቺ ሴትዮልም ውስጤ ስለደበቅኳት ሆናል ውጪ ያለችኝ የሚል በውስጤ የመጣ ነገርኳት። በቃ ይሄን ስራ ትተርለሽ ብሩን ታስቀምጫለሽ። እኔ እንዴት ከፈለግሽ ገብርኤል እንሄድና ምንልሽ አለው ብሉሽን ሰረለሽ አለችኝ። ጤና ጣቢያ ወሰደችኝ። እዚያ መድኃኒት ተሰጠኝ። መድኃኒቱን እያዋጥኩ ምን እያልኩ ከሷ ጋር ወደ ካሳችስ ተማልሽ የመጣው ማለት ነው። ስራውን ጀመርኩት በትክክለኛ ከቦበት የነዛኛውን ነገሮችን ለመርሳት የማድረግ ያለብን ከሰው ጋር ጫት መቃም አለብን። ልክ ስመሽ ስል በቃ ከራሴ ጋር እጣላለሁ፣ ወይ ለእናቴ ሰርቼ እናቴን አላገዝኳት፣ ወይም ሰርቼ ለራሴ አልሆንኩም ብዬ ከራሴ ጋር በቃ ጫትም እንደምን ብለሽ ቃሚ ምን ያደረግሽ፣ ለብርድም ጥሩ ነው ስትለኝሽ ካገኘኋቸው ሰዎች እሷ ለእኔ ጥሩ ናት፣ በጣም ማለት ነው። ጫቷን መቃም ጀመር ከሷ ጋር ጫት እቅማለሁ እያልኩኝ ጫት ቅሜ አላውቅም። የመጀመሪያ ቀን ጫት ስቅም ቡና ፈላች። በስኳር እስኪ ምንም አይደፍም፣ በስኳር ቋምኝ። ከእሷ ጋር ኮካ ገዛችልኝ እንዳይመረኝ ማለት እየተባለ እየተባለ ከእሷ ጋር በቃ ወደ ሁለት ዓመት ከምናምን ኖርኩኝ፣ በትክክለኛ ማለት ነው። ብሬን ግን ታስቀምጥልኝ ነበረ አሁን የምናፈቀኝ በቃ ከጎደኞች ጋር እኩል መሆን፣ ቤት ተከራይቶ መውጣት። እቃም ከስር ከስር ግዥ ትለኛለች። የተወሰነ እቃ ገዛው ከካሳችን አዋሪ ቤት ተከራየ። ከዛ በኋላ አሁን ደግሞ ትንሽ ትንሽ ፍራሽ የምንሆኑ የገዛው ሲመጣ እኔ ትንሽ ያው ሱሰኛም ቢሆን ምን ትዛ ላይ የእናተ ችግር ደግሞ ትስ እያለኝ ይመጣ ያቺ የተቀመጠችው ብር ከእቃ መግዣ አታልፍም። ቤተሰቦች ደግሞ በዚህ ማል በቃ ውስጥ ያሉ እንደዚያ እያልኩኝ ወደዚያው መቀጠል ጀመረ። በጭራሽ ሱሰኛው ከጫት ወዴት ወደ መጠጥ ገባል። አሁን ምን እያማረኝ ነው ስጋራ፣ ወደ ስጋራ ማጭስ እሱን አላረጎም። በቃ ከራሴ ጋር ምንድን ነው ያቺ ስጋራ እንዳላጭስ እታገላለ። ጎደኞቹም ተሰፋፉ፣ ሁለት የነበር ነው ወደ አምስት ወደ ስድስት ገባል። እንደዛ እያልኩኝ አሁን በቃ ሳምንት ውስጥ ወደ ቤተሰቦቼ መሄድ አለብኝ ብዬ ከሳንቺስ ቁም ያለው ቅሜ ምን ብዬ ወጥቼ አንድ ታክሲ አዲስ አበባ ውስጥ የሚያመላልስ ታክሲ የለውም መቶ ቆም ቢያንስ ሰባት ሰዓት ምናምን ይሆናል። ስቆምልኝ እሺ ብዬ ገባሁኝ። ተነጋገርን። እሺ አልኩት መኪና ላይ ማለት ነው፣ ታክሲው ላይ አልጋቤ ሰይን ታክሲው ላይ ሾርት። እሺ ብዬ ገባሁኝ። ልክ ካሳንቺስ ወጥቶ ብሎ ወደ መገናኛ መሄጃ አለ። እሱ ጋር ሲደርስ ቀጥ ብሎ ነው በቃ አይነዳብኝ። ለካ ከኋላ ሰው ተኝቷል መኪና ውስጥ ማለት ነው። ያላቀ ለጥ ብሎ ሲሄድብኝ፣ ቀስ በል እንጂ እዙ አካባቢ ነው በቃ ማለት መኪና ላይ ስታደርግ እንደዚህ ዞር በለሽ ጨለማ አካባቢ ምናምን ነው በሰዓቱ። ኮንዶም ይዛለሁ ገዝቼ ከቤትም ሲወጣ ይዛለሁ። እች ጎደኛ በጣም ጥሩ ልጅ ናትና። ምንም ሰዓት ይሄ ነገር ቀን ካልሆነ የምስተቀር ከቦርሳሽ እንዳይጠፋ ትለኛለች። ከዛ ልክ ወደ ቀበና እኔ ቀበናው ስሙን ነው እንጂ ውስጡ ለውስጡን አላውቀውም። ገንዳ አለ ወደ ሱ ይዞኝ ሄደ። ከዚያ በኋላ ውሾቹ ጮው ማብራቱ ሳይሆን ማለት ነው። ገንዳውን እልፍ ብሎ እንደዚህ ግንብና ግንብ ነበር፣ እዛ ጋር ቆመ። ከዚያ በኋላ ንቅ አድርጎ ነው በቃ ፓንቴን በገዛ እጁ ነው የቀደደው። ከዚያ ቢያንስ እኔ ሌላ ነገር ምንም አልፈልግም፣ እንደፈለግ ተጠቀምብኝ፣ ግን ኮንዶም እንዲታረግ ፈልጋለሁ እኔ በሽታ አለብኝ አልኩት። ከዚያ በኋላ ለራሱ ሲያስብ ነው በሽታ አለብኝ ስላልኩ ነው፣ አለ እናንተ ትዋሻላችሁ፣ ግን የውሸትሽም ከሆነ እግዚአብሔር አድርግብሻል ይህን ወቅኝ ምናምን ነገር አለኝ። ኮንዶሙን አደረገ። እሱ ልክ ተጠቅሞብኝ ብድግ ሲል ያኛው ተነስቶ መጣ። እኔ በጭራሽ አሉ በቃ ልቤ ስንጥቅ ነው ያለው። እኔ እንዲያውም እዛ ገሉኝ ይሄዳሉ የሚል ነው እንጂ ተጠቅሞብኝ ይለቁኛል የምል የለም። ከዛ በቃ አዎ እኔ ጉዳይን ጨርሻለሁ አንተ ጉዳይን ጨርስ አለው ማለት ነው። ከዛ ያኛውን መጣ ተጠቀምብኝ። ምንም አላልኩ እንደው እግዚአብሔር እናንተ ከዛ በጥፌ ሲመታኝ ምንም አላልኩም። ፓንቴ ተቀዳለች። አጭር ቀሚስ ነው የለበስኩት። ቀሚሴን አስተካከልኩኝ። ከዛ ልነሳ ስል ያኛው እንግዲህ ተጠቀሙብኝ። ፊት ለፊቴ እያደረገ ነው ሱሪውን እያደረገ ነው እንደዚህ። ለምን ሁለተኛው ማለት ነው በጥፌ መታኝ፣ ሁለተኛው ነው። እኔ ምንም እኔ ጉዳይ እጨርሻለሁ ብሎ ያኛው ወርዷል። ይሄኛው ሲጠቀሙብኝ ነው። እግዚአብሔር የስራቸውን ስጣቸው። ምንም አይደለም። ስለሆነ ስለ እግዚአብሔር ታወራለች እንደ ብሎ በጥፌ መታኝ ማለት ነው። ህዝብ ምንም አላልኩትም። ያኛው የተነሳው በጣም ሰክሯል። ሲጀመር ጀርባው ተኝቶ የነበረ ይሄ ብዙ እንትን ያለው ደግሞ ወንበር ያለው አይታይም። ማታ ማታ እንደዚህ ስለሚተኙ ማለት ነው። አሁን ድንገት በደንብ የገባ ሰው የፈረሰው ካለ ስልክ አብርተሽ ካየሽው ነው እንጂ አይታይም። ከዚያ በኋላ በጥፊ መታኝ። ልክ ልብሴን ለብሼ እንደዚህ እንደወጣሁኝ በሩን ክፍት አድርገውና ወረወረኝ። ቦርሳዬ እዚያው ነበረ፣ ወረወረኝ ቦርሴ ውስጥ ስልክ ነበረ፣ ከዚያ በፊት የሰራውን ሳንትም ነበረ። ምንም አላልኩም። በቃ ይሄ ኮሾም ነገር ተመንትን ብሏል። ምንድን ነው ስሙ? እንደዚህ ውጥት ስቲ የተቆራረጠ ዛፎች ምናምን አሉ። ከዚያ ውስጥ ግን ጨለማ ነው። ሌላው እንደዚህ ግንብ ማለት ስለሆነ ማለት ነው። ስቶች የተቆረጠ ዛፎች አሉ። በቃ እዛው ለረጅም ሰዓት እዛው የወረወሩኝ ቦታ ቁጭ አልኩኝ። የተወሰነ ይሄ ተላልጦብኝ ነበር። ለምን እኔ ብድግ ብዬ ከወንበሩ ላይ እንደዚህ አድርጌ ልብስ እንዳደረኩ ነው፣ እንደዚህ ጉርጉር አድርጎኝ የሄደው ማለት ነው። ለካ ያኛው የተጠቀሙ ገብ ነው ገብቷል። ይሄኛውን እኔን እዚህ እያሰቃየኝ እና ተነስቶ መኪናው ሄደ። በቃ የተወሰነ ጊዜ እዛ ቁጭ አልኩኝ። ጅብም ይታያል ጅቦችም አሉ፣ ውሾች ደግሞ ይጮዋሉ እንደጉድ። ቆሻሻ የሚወስደው መኪና ወደዚህ እያበራ መጣ እንደው ለነፍስ ብለው በቃ እንደዚህ ብዬ ነው ያላመንኩት። እንዴት አንባርከከ ማለት ነው፣ እንደው ለነፍስ ብለው ማምስሎ ቆመ። ከዛ በኋላ ምን ሆነሽ ነው እዚህ ውስጥ ጨለማው ውስጥ እንደዚህ መተሽ፣ ከየት መተሽ ነው አለኝ። እኔ አላመንኩሽም፣ ሰይጣን ሁሉ ነው እየመሰልሽኛለሽ፣ ግን ሰው ነሽ ምናምን ነገር እስከሚለኝ ድረስ ማለት ነው። አለክስ አለ ሰውነት የተላላ ጥም ሳይ በቃ ልጁ እንደነገጠ፣ ከዛ በኋላ አጠገቡ አረገኝ ቆሻሻውን አንስቶ ወደ ካዛንችስ ይህ ቆሻሻ የሚወስዱ ባለ መኪና ምጥቶ ካዛንችስ አደረሰኝ ማለት ነው። ነገርኩት እንደዚህ ተጠቀሙብኝ እዚህ ጋር ወርውሮኛል። እንዴት ታምኛቸዋለሽ? ይሄ የሚወት ተብሎ በቃ ከሴት የተፈጠረ አደለን? እንዴታ እንደዚህ ያደረግሽ አላለኝ። ከዚያ በቃ እንደዚህ ያደርግም። በሁለት ተጠቀሙ በሁለት ተጠቅሙብኝ ነው የወረወሩኝ። ምንም ብር ማሰጡሽ አለኝ። እንኳን ብር ቦርሳይን ራሱ ይዞ ነው የሄደው አልኩት። ከዚያ በኋላ መኪናው ሲመጣ ለጓደኞች ይናገራል የተወሰነው መኪናውን ኳራሩን አይቻለሁ። እንደዚህ እንደዚህ አይነት ልጅ ነው። ልጁን ደግሞ በደንብ አይቻለሁ። ረዘም ያለ ነው፣ ጠይም ነው። እንደዚህ አይነት ልጅ ከመጣንን እንዲያደርገኝ ነው ምናምን ነገር አልኳቸው። በቃ ጓደኞች አይዞሽ ምናምን ነገር አሉ። መጠጥ ቤት ይዞኝ ገቡ። መጠጤን ጠጣሁ። ያን ነገር በመጠጤ ተደብቆ የረሳሁት ማለት ነው። በጣም ሞት ሞት ብሞት አልኩኝ። ካሳንቺስ ያ ቆሻሻ መኪና ሲያመጣኝ በአንድ እኮ መሞት እኮ ጥሩ ነው። እኔ እንዲያየው ጅቢ በላይ አኔ እኮ ሰውነ ህይወቴ እስከምታልፍ ድረስ እሱ ሲበላኝ ያ ነገር ነው የታየኝ። እና ብዙ ስቃይት አልፍ ያለ ማይቆጠር ማለት ነው። ያ ነገሩም እንደዛ ሆኖ በቃ ቤተሰቦችን በጣም እየራኩኝ፣ ህይወቱንም እየፈራ በቃ እንደዛ ከሆነ እያልኩ ከዚህ በፊት ዝም ተመስግቤ ነበረ ተመስግቤ እንደዚህ። በዚህ መሀል ደግሞ የሚወደኝ ሰው ነበረ ማለት ነው። እዚያው ላይ ያገኘሁት ልጅ ነው እና የትም አልሄድኩም እንዳልኩሽ። እዛን ቀን ማታ መጠጥ ውስጥ ነው ራሴ ነው የደበኩትኝ። ምንም እመም አልተሰማኝም፣ ግን ለተወሰነ ጊዜ ምንም አልረሳም ብሎ እቤት የነበርኩት ተደፋፍኝ። ሲቀመጥ የነበረው ያኛው እኔ ጉዳይ ጨርሻለሁ የሚል ራሱ በአእምሮ ይመላለስ ነበር ሁለተኛ ነገር ደግሞ የጅብ ድምፅ ከአምሮ ያለወጣል። ማለት አጠገቤ የሆነ ውጭ ቀኝ ምናምን ነገር ነው እስከሚመስለኝ ድረስ ማለት ነው። ማክን ቤት አላደርኩም፣ ቤት ነው ቁጭ አልኩኝ። እነሱ ስቆሙ አብሬያቸው ቅሜ በቤት ቁጭ እላለሁ። ስራውም ለተወሰነ ጊዜ መውጣት ከበደኝ። ግን እንደዛ መሆን በቃ ይህን ሰውዬ እዛው ችግር ባላካፍለው የልጅ አባት ማለት አይዞሽ ይለኝ ነበረ። በዚሁ ህይወት ነው ያገኘሁት ሁሉም በቃ የሆነ እኔ ስለ ራሴ ህይወት ለወንዶች እንደዚህ አይነት ቦታ የማገኛቸው እንደ ውሪ መስሎ ስለምታኝ ህይወት ማካፈል አልፈልግም። ግን ይሄ ልጅ እየተደጋገመ ይመጣል። መቶ ብር ሰጥቶኝ ይሄዳል። ይጠይቀኝ አገርሽ የት ነው? እንዴት እዚህ መጣሽ? ምናምን ነገር ይለኛል። በምን ትሄዳለሁ ብዬ ቀጠልኩበት ነው። በቃ እኔ ቤተሰቦችን ልቀርብ ስል የሚፈታተኝ ነገር ስላለ ብዬ ቀረውት ለምን ያችን ጫት ደግሞ አንደኛ ነገር በጣም ዳገት የሆነብኝ ምንድን ነው እነግርልሻለሁ። እዚያ ውስጥ ራሴን እንትን ለማለት ነው አለማስታወስም፣ በጫቱ ድንዝዝ ብዬ ነው ቤቱም የምተኛ የነበረው። ቤት እንኳን ስተኛ ማለት ነው የተከራዩበት ቤት እንኳን ስተኛ ራሴን ድንዝዝ አድርጌ ደግሞ ብዙ ነገሮች ፊት ለፊት የመጣ እነሱ ማስታወስ አልፈልግም። ያቺ ነገር ሰዓቷ ከእንትን ካለች፣ እናቴንስ ምን እላታለሁ? ሱሴንስ ምን አድርጌ ነው እናቴ ጋር ምል ደግሞ በቃ መጣ። ቤተሰቦቼ ጋር ሊሄድ ስል እንደዚህ አይነት ነገር የሚያጋጥም ከሆነ ለቤተሰቦች ሲያስብ የማይሳካልኝ ከሆነ ምን እሰራለሁ? ግን እኔ ያችን ልጅ አመሰግና ዛሬም ነገም ስለ መርፌ ምን መጠቀም የነገረች እሷ ናት የመንትን ማለት ነው ና መከላከያ ጤና ጣቢያን ወስዳኝ ያስወጋች እሷ ናት የሶስት አመት እንደዚህ ትለኛል ልጅ ራሱ ምንም ከሌለሽ ራሱን የቻለ በሽታ ነው ልጅ ራሱ ምንም ከሌለሽ ሰው ከልጅና ከበሽታው ልጅ ይሻላል ይላል ልጅ ራሱ ምንም ከሌለሽ አንቺ እዚህ ጋር ዘመን ሌለሽ ምን የለሽ። እኔ እና አንቺ ትናንትና ነው የምታወቀው። እኔም ብዙ ችግር አሳልፌያለሁ። ምንም ከሌለሽ ልጅ ራሱ አንድ በሽታ ነው ትለኛለች። የሶስት አመት ወስዳ ያስቀበረችልኝ እሷ ናት። ያ ነገር እንደዚህ የሆነ ማለት ነው። እና አንደኛ ነገር እዛ ያለው ልጅ ራሱ ያልወለድኩት በዛ ምክንያት ነው ማለት ነው። በተደፈርኩ ሰዓት ራሱ ላይነ ሲያንገላቱኝ ብዙ ነገሮች ነበሩ። የመጨረሻው ብሶ ኮንዶም በዲሶብኛል ግን ብታበጥሷል ብዬ ብታገለውም ራሱ የሚጠብቅ ምት አይነት ሰው አለ አይደለ እንደዛ ነው እኔ ከዛ እንዳልንቀሳቀሰ አድርጎ ኮንዶሙ እንደገና ቀይሮ ማለት ነው የተጠቀመብኝ እንጂ በዚያ ማል እርግዝና ይፈጠር እጭል ይሆናል እና እናቴ ጋር ማሌርኩም ምንድን ነው ከዚህ ልጅ ጋር አሁን እንዳልኩሽ እየተመላለሰ ብር ይሰጠኛል አሁን ሌሎች መጠጥ ልጋብዝሽ የልጅ ያባት ማለት ነው ኑሮ መጠጥ ልጋብዝሽ ምናምን የሚሉትን አክል መጠጥ ልጋብዝሽ አይለም ቢደውልልኝም ቡና ጠጫለሽ ወይ ደግሞ እንደዚህ ምናምን ነገር ል ነበር ከዚ በዚህ አጋጣሚ ለዚች ጓደኛ እንደዚህ የሚል ሰው ከዋለ እንደዚህ እንደዚህ አለፋት ለወንዶች ታውቂያለሽ መርዞች ናቸው ሌልብሽ እንዳትሰጪ ችግርሽም እንዳታካፊ እነሱ ያው ናቸው እንደምታቂ → እንደምታውቂ ነው። ስራ ቦታ እሱም ነገ የጠዋት ማንነትሽ ነው እኮ ይቀይርብሻል፣ እምትለኝ ነበረ። እውነት ነው ደግሞ እኔ አውሬ መስሎ እስከምታዩን ደረጃ ደርሷል፣ ወንዶቹ ማለት ነው። እና የውስጤን አውጥቼ አልነግረውም። ለዚህ ስራ እስኪ አውሪኝ ምናምን ነገር ሰ ወይ በእናትህ ተወኝ፣ እንደዚህ ማለታቸው ነው ሁሌ የሚሰለቸኝ። ወንድ ስትባሉ ምንም ለማታረግልኝ ነገር ብነግር ባልነገር እንደዚህ ያጠይቀኝ ምናምን እላለሁ። ከዛ በኋላ በቃ እየተመላለሰ የምንላል እንዳልኩሽ ከስራ ሲወጣ ሼፍ ነው። ብር ይሰጠኛል ችግር ሽ ለምደ ማትናገር ምናምን ነገር ልሰብስብሽና ይህን ስራ ትሄድ ነው ብሎ፣ ክትክት ብዬ ነው የሳኩበት እንደዛ ስለኝ ማለት ነው። እኔ ለምን ውስጥ ያለ ብዙ ነገሮች ሳኩኝ። ከዛ ሆነ ቀንም እንደዚሁ ቆይቶ መጣና ሐኪም ቤት እንሄድና ቼክ እንደራረግና በቃ ተቀመጭ፣ እስኪ እኔ እኮ ቤት ተከራይቼ ነው የምኖር አለኝ። ኧረ እኔ አልፈልግም፣ ምርመራውንም አልፈልግም ራሴንም ቼክ ማድረግም አልፈልግም፣ ከወንድ ጋር አልፈልግም። ቤተሰቦች ስለ ቤተሰቦች አጠይቅ ሳድቤ ሁሉ ልክ ያውቃል። ወደዚህ ህይወትም እንዲህ በቃ እዚህ ግቢም እንዲገባ አደረገኝ። አንደኛ ነገር ማለት ነው ከዛ ስለኛ፣ እሺ ብዬ ከዛ አልተመረመርኩም። ሳድቤን የላኩት እንደዚሁ አሁን። እነሱ የዛሬ የሶስት አመት አካባቢ ይዞሩ ነበር ሴት እንደዚህ ለመፈለግ፣ እዛ ካሳንቺ ሳገኙኝ ተመዘገብኩኝ። ልክ እኔ እዚህ ተመዘገብኩኝ ከእነሱ ያመላለሳሉ ተመላለስኩኝ። ለከማተዛ ቦታ ሲያኝ የለውም ያጣኝ ስልክ ይደውላል። ስልክ አላነሳም። ከማንም ጋር በቃ ይሄ ትክክለኛ እኔን የሚቀይረኝ ነው። ስለዚያ ከማንም ጋር እዚያ ቦታ ማቅ ሰው ጋር አልገናኝም የሚል በውስጤ መጣ። ኢንተርቪው አለፍ ተብሎ ከዚህ አጋጣሚ ተደወለልን እና አንድ ልጅ እንደኔ እንደኔ የተቸገረች ልጅ ነበረች። ከኔ ቤት እነሱ ናቸው አውጥተዋል ቤት የተከራዩላት ምናምን ከእሷ ጋር ነበርኩ እዛን ሰዓት። እና ከእሷ ጋር እንደዚህ እንደዚህ እንደዚህ ነው አልኳት። ከዛ ስላት አይ ተይ፣ በቃ እውነትሽን ነው፣ እዚያ ጋር የምናገኛቸው ሰዎች አሁን ይሄ ህይወታችን የሚያስተካክል ነው። ማንም አገኘት አንፈልግም። እሺ፣ ከዚህ ትምህርት ጀመርን ማለት ነው። እዚህ እየተመላለስን በአጭሩ ላድገልሽ። እና ከዛ እየተመላለስን እሱ ወደ ስራ ሲመጣ እኛም ወደ ስንመጣ ተገናኘን። እንዴት ጠፋሽ? ምንድን ነው ምናምን ነገር አለኝ። ከዛ ወይ እኔ እኮ የማታ ስራ አቆምኩኝ እግዚአብሔር ይመስገን፣ እንደዚህ እንደዚህ ነው ቦታ ገባሁ አልኩት። ከዛ በኋላ በቃ ስልክን እና የምናወራ ነገሮች አሉ ምናምን አለኝ። እሺ አልኩት። በቃ ወደ ራሴ እዚህ ጋር ምክር የሚሰጥች ትምህርት ምናምን ወደ ራሴ እየመለሰኝ እየመለሰኝ መጣ። ቤተሰቦችን እንግዲህ አላየዋቸውም እስከዚህ ደረጃ ድረስ ማለት ነው። እናቴ ምን ላይ ትሆኑ፣ ወንድሞች እህቶች ምን ላይ ሆኑ? እንደዚህ ሰው ደግሞ ብዙ ሆኖ ስለ ቤተሰብ ምናምን ሲያወራ በቃ አለቅሳለሁ እንጂ ምን። እና አው እንደዚ እየተመላለስኩ እዚህ ወደ ሶስት ወር ሞላኝ። ስለዚ እኔ የቤት ኪራይ ልክፈልልሽ፣ ወደ ዛ ዞር ብለሽ እንዳታይ። እሺ በቃ እንደዛ ከተባለ እች ልጅ አለች፣ እሷ ደግሞ ግዴታ ምንድነው ብሩ መጠራቅማ ቤት መከራየት አለባት ለብቻ። የቤት ጉብኝት አለው የዚህ ደግሞ እሷን ብሯን እያጠራቀመች ምን እያለች ተነስታ ቤት ኪራይ ራሷን ችላ ወጣች። እኔ ምን ሆንኩኝ ብቻ ይንቀራ በዚህ ሰዓት ምን ሆነ ይሄ ሰውዬ ከኔ ገማው ለእኔም በቃ ጥሩ የሚያስብ ነው ምናምን እሺ አንድ ላይ ሆን እኔና እሱ ማለት ነው። አንድ ላይ ስንሆን ምን ሆነ ያ በፊቱም እንግዲህ መርፌውን የሶስት አመቱን አስወጥቼ የሶስት ወር ልጠቀም ነበር። በየሶስት ወር የምትወጋው ማለት ነው። በዚህ መሃል እኔም በቃ የሆነ ልብሽ የሚሸፍት አለ አይደለ? ልብ የሸፈተ መርፌ መምራስ ይቻለሁኝ። ከሱ ጋር ቤት አንድ ቤት ሆነና ላልኩሽ፣ እዚህ እየሰራው ነው በጣም ቆንጆ ስራ፣ እየኖርኩኝ በቃ ተስተካከልኩኝ። አሁን ለቤተሰቦች የሚተርፍበት ሰዓት ነው፣ ለምን እሱም ደህና ደሞዝ ያለ ሰው ነው እምልበት ሰዓት ነው። እሱ ግን ከሌላ ልጅ ወልዷል፣ እና ያ ልጅም ይረዳል ነግሮኛል። መጀመሪያው ነው ቢያንስ የሶስት አመት ልጅ ምናምን ነበረ፣ እዛ ነው እኔ እና እሱ እንደዛ እየኖርን የእሱ የልጁ እናት እየደወለች ልጁ መርዳት እንዳለበት ትናገራለች። እኔም ደግሞ በቃ ልጁ እንዲረዳ ፈልጋለሁ። ለምን ያቺ ሴት እንደ እኔ ሴት ናት። እኔ የራሴ ስቃይ ሳይ ማንኛውም ሴቶች እንደዛ ነው የሚመስልኝ። እና እንደዛ እየተባለ እየኖርን እርግዝና ተፈጠረ። እዚህ ግቢ ደግሞ እርግዝና አይቻልም። ምንድን ነው ወደኋላ የመለሰኝ ማለት ነው። እርግዝና ስላለ እዚህ ጋር የሚያስተምሩት ትምህርት ደግሞ ልጅ የሚያስወርድ አይደለም። እሱም አለልኝ። ምንም የሚያደረግኝ ነገር የለም። ያጎደልብኝም ነገር የለም። የኖርኩኝ በቃ ረገዝኩ። የሶስት ወር ሳላቁ ሁለት ወሩኝ ያለው ለካ እኔ ምንድን ነው እችኑ ልጅ አሁን ያልኩሽ አማክራት አለሁ የሆነ በጣም ስጨንቀኝ ሰው ማማከር ደስ ይለኛል። ሳማክራት እንደዚህ እንደዚህ ነው ስላት፣ እዛ አይቻልም እና ምን ታደረግ ያለሽ አለች። እርግዝናውን ማለት ነው። ለምን የሆነ የሚበላ ሊቀመጥም አለኝ። በጣም ራሴ ሊጠራጠር የቻልኩት ማለት ነው እንደገና ደግሞ የሰው ጫጫታ ታክሲ ውስጥ ሰው ምናምን አስጠላኝ፣ በጭራሽ ማለት ነው። እዛ እንደዚህ እንደዚህ እኮ ነው ብዬ እሷንም ሳማክራት በቃ ባክሽ ሆኖ ነው የሚሆነው፣ ስለዚ እሱም እስካለ ድረስ እዛ ትምህርት የምንማረው በጣም ከባድ ነው። ታውቂያለሽ፣ ማስወረድ አይቻልም በቃ ውለጃለች። እሱንም ነገርኩት፣ እሱም በቃ ደስተኛ ሆነ። ጤና ጣቢያ አብረን ስንሄድ አርጉዝ ናት ተባልኩት። በጣም ደስ አለ። በቃ እንክብካቤ እስከ ጥግ ድረስ ሆነ። እኔም በቃ ደስ ብሎኝ ኑሮዬን በቃ ማኖር ጀመጡ